እስኪ ዮሐንስ ራእይን ምዕራፍ ሁለት ከሀያ አንድ እስከ ሀያ ሶስት ያለውን እናነበዋለን፣ ምን እንደሚል በናዝሬቱ በጌታ በኢየሱስ እናነበዋለን። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። በአልጋ ላይ ጣልኳት። አይገርም? እነሆ በአልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከስሯ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፤ ልጆቿንም በሞት እገላቸዋለሁ፤ አብያተ ክርስቲያናትም ሁሉ ኩላሊትና ልብን የሚመረምር እኔ እንደሆን ያውቃሉ፤ ለእያንዳንዳችሁም እንደ ስራቸው እሰጣቸዋለሁ ይላል ጌታ። ይህ ስፒሪት እንግዲህ የኤልዛቤል መንፈስ በተለያየ በወንዱም በሴቱም የሚገለጥ ስፒሪት ነው። የዝሙት ስፒሪት ማለት ነው። ትውልዱን ወጣቱን የሚይዝ በናዝሬቱ በጌታ በኢየሱስም እቅዱ ይፍረስ፣ ስራው ይፍረስ። ትውልዱን የሚይዝ ይሄ የስፒሪት የዝሙት ስፒሪት ጌታ መንፈስ ቅዱስ ነው ያስረዳኝ። እና ምን ልላችሁ ፈልጌ ነው አሁን። በሶስት አይነት አገላለጥ ይገለጣል ይሄ ስፒሪት። ሆሊ ስፒሪት ነው ያስረዳኝ። እና ከዚህ መንፈስ ነፃ መውጣት አለባችሁ እያንዳንዳችሁ። ምንድን ነው መንፈሱ? ምን ያደርጋል? እያንዳንዱ አንዱ በሌሊት የሚገለጥ ነው። አንዱ በጓደኝነት የሚገለጥ ነው። አንዱ በብቸኝነት የሚገለጥ ነው ማለት ነው። ስለዚህ በሶስቱ ማቅጣጫ እየተገለጠ ዝሙት ላይ መጣል የቅድስና ህይወትን እንዳትለማመዱ ለማመዱ የሚያደረግ ትዳርን የሚጠላ ትዳር ከእግዚአብሔር ዘንድ ስለሆነ ይሄ ስፒሪት በጌታ በየሱም ከምድራችን ላይ የተገለበጠ ይሁን። በስፕሪትዋል ሀዝባንድ የተጠቃ ሰው ለመወሰን ይከብደዋል። ትዳር ውስጥ ለመግባት ትዳሩን መወሰን ይከብደዋል። ከእሷ ጋር ወይም ከእሱ ጋር ያላት ሪሌሽን ልክ ተገናኝተው አብረው ብዙ ነገር አሳልፈው ከተለያዩ በኋላ ፈጽሞ ከውስጡ እንዲረሳት ወይም እንድትረሳው ነው የሚያደርገው። መንፈሱ ለምን የትዳር ውሳኔ ላይ እንዲገባ አያደርግም? አንደኛው መገለጫው ማለት ነው። አንደኛው ደግሞ ብቸኝነት በቃ የወንድ ጓደኛም ኦ የሴት ጓደኛም አይዙ ትዳርን በጣም ይፈሩታል። ለብቻቸው ፊልም በማየት የሚሆን ምን በማየት በተለያየ ነገር ራሱን ያለማምዳል። ስፒሪት ስፒሪት ማለት የኤልዛቤል ስፒሪት በተለያየ በወንድ በሴትም ይገለጣል ማለት ነው። እንደዚህ አይነት ሰዎች ብቸኝነት የሚሰማችሁ ግን በሌላ ነገር እንድትረኩ ያደርጋቸዋል። አሁን በውጭው ዓለም ከውሻ ጋር እንደዚህ፣ ከእንስሳ ጋር ይጋባሉ እንደሚባል ከወንድ ከሰው ውጭ በሌላ ነገር ራሳችሁን እንደዛ እንድትረኩ ያደርግና እሱ የሚፈልገው የሚሆን ነው። ያንን ምንድን ነው መስዋዕቱን ይፈልጋል ማለት ነው። ለሱ መስዋቱን በምንም አይነት መንገድ እናንተ የምትረኩበትን ነገር እሱ ለሱ መስዋዕት ነው። ስለዚህ በእንዲህ አይነት ነገር የተጠቃችሁ ሰዎች እንደዚህ አይነት ብቸኝነት፣ ጓደኛ ላለመያዝ፣ ትዳር ውስጥ ላለመግባት፣ በቃ ኔ ብቻዬን ነው የምሆነው፣ ወዳችሁ አይደለም ይሄ ስፒሪት ነው። ስለዚህ ይሄን ስፒሪት ለመሰላችሁ ትዳር ቅዱስ ነው አይደል? ጋብቻውን መኝታውን፣ ንጹህ ነው የሚለው እግዚአብሔር የፈቀደ ነው ትዳር። የዲያብሎስ ስራ ደግሞ ሰዎችን ለብቻ እያደረገ በተለያየ መንገድ እጮኝነትን እያፈረሰ ወደ ትዳር ውሳኔ እንዳይገቡ ለብቻቸው ዝሙት ላይ መጣ። ዝሙት ደግሞ እግዚአብሔር በጣም የሚጸየፈው ነገር ነው። ስለዚህ ትዳርን አይፈልግም ጌታ። ሰው በቅድስና እንዲኖር አይፈልግም ዲያብሎስ። የትዳር ተቋም ስለሆነ ትዳር የእግዚአብሔር እና ምልላችሁ ነው። በነዚህ አይነት ምልክት አንደኛው ይሄ ሁለቱን ጠቀስላችሁ፣ ሶስተኛው ደግሞ ምን ያደርጋል? በመኝታ ላይ የሚገለጥ ነው። አንደኛው ለብቻ የሚያደርግ ነው። አንደኛ እጮኛሞች ሆናችሁ እንዳትወስኑ የሚያደርግ ጊዜን በመፍጀት ዝሙት ላይ የሚጥል ነው። ሶስተኛው ደግሞ ምንድን ነው? በሌሊት የሚገለጥ ነው ማለት ነው። በሌሊት በህልማችሁ አዚም እና ድንዛዜ ጥልባችኋል። በህልማችሁ ስፒሪቹዋል ሀዝባንድ ማለት ነው ስፒሪቱዋል ሀዝባን ሁሌ የኔናት ይላል። ከሰው ጋር እንዳትገናኙ ያደርጋቸዋል። በህልማችሁ ልክ ከሰው ጋር ግንኙነት እንዳደረጋችሁ ይገለጣል። በአካል ምንም ነገር የለም፣ ግን ተይዛችኋል። በዚህ ስፒሪት ተይዛችኋል። በጌታ በኢየሱስም ይህንን የምሬ ነው የምላችሁ። ሆሊ ስፒሪት ነው ያስረዳኝ። በጣም ነው የገረመኝ እኔ ማለት ነው። እነዚህ ሶስቱ ነገሮች የሚገለጥባችሁ ሰዎች በጣም ነፃ መውጣት አለባችሁ። በጣም ነፃ በኢየሱስም ልቀቀኝ ምናምን አይደለም እውቀት ያስፈልጋል። በእውቀት ነፃ ካልሆናችሁ ራሳችሁን እየሸፈናችሁ ዘመናችሁ በሙሉ የተበላ ዘመናችሁ በሙሉ የተያዘ ነው የሚሆነው። ትዳር የምትፈልጉ ራሱ በፍጹም ትዳር ላይ አትደርሱም። መወሰን ነው የሚያቅታችሁ። ይሄ መወሰን የሚያቅታችሁ በጮኝነት አስቡት እስኪ። በጮኝነት ረጅም ጊዜ ቆይታችሁ መጨረሻችሁ ዝሙት ላይ መውደቅ ነው የሚሆነው። ያለ ቅድስና ነው ትዳር ውስጥ የምትገቡት ማለት ነው። ስለዚህ ከእርስ ነው በትዳራችሁ ላይ የሚገባው እንደዚህ አይነት ስፒሪት በመኝታ ላይ የሚገለጥ ስፒሪት። እነዚህ ሶስቱ ነገሮች በላያችሁ ላይ ራሳችሁን ቼክ አድርጋችሁ የሚገለጥባችሁ ነፃ መውጣት አለባችሁ። ይሄ ካራክተር፣ የዚህ ስፒሪት ካራክተር ነው። ይሄ ባህሪ በላያችሁ ላይ የሚገለጥ ከሆነ ቀጥታ ነፃ መውጣት አለብን። ወንድሞች እህቶች፣ ይሄንን የምትሰሙ በናዝሬቱ በጌታ በኢየሱስ ይሄ ከርስ የተሰበረ ይሁን። ከምድር ላይ ከወጣቱ ላይ ከየትኛውም ትውልድ ላይ በናዝሬቱ በኢየሱስ የኤልዛቤል መንፈስ በጌታ በኢየሱስ ስም የተገለበጠ ይሁን። እንስሷ ይደፋ በናዝሬቱ በኢየሱስም ተባረኩ።